ከቤትና ውጭ ከመውጣት የትኛውን እወዳለሁ? ደግሞ ቤት ነው፣ ወደው ውጭ አይደለም። ዛሬ ላይ ቁጭ ብዬ ፍትህ ሰፍኖ ሰላም ነግሶ አምባገነት ተገስሱ ተጎነጹ ሰው ነፃነት፣ በምድር ላይ ሲዶር ጀነት። የምታስተላልፉት መልእክት ካለ ምን ማለት የምትፈልገው ነገር አለ? ከዚህ በኋላ ለመስራት ሀሳብ አለሽ? አህ መስራት። እሺ ንገሪያቸው። የመስራት ሀሳብ አለን። አማራ ላይክ አድርጉ። ነገር ነገር እኔ ከስልክና ከቲቪ የትኛው አስፈልጭ ወዳለሁ? ስልክ፣ ስልክ ነው። በትክክል ተመልሰዋል። ከቲቪ እና ከስልክ ስልክ አስፈልጭ ወዳለሁ። እሺ፣ ሌላ የምንጠይቃችሁ ከቆጮ እና ከእንጀራ ምን አስፈልጭ ነው የምወደው? እንጀራ። አንቺስ? እንጀራ። እኔ ቆጮ ነው በደንብ የምወደው፣ ቆጮ ነው የምወደው። እሺ ጉንፋን ይዞኛል ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋ አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቪዲዮ ስጀምሩ ላይክ ማድረግ በፍጹም እንዳይረሳ። ሰላም አሌይኩም ወረህመቱላህ ወበረካቱ ሰላም ሰላም አለይኩም ሰላም። እንጠያየቃለን እኔን ምን ያክል ያውቁኛል የሚለውን ነገር እጠይቃቸዋለሁ ማለት ነው። እሺ ከቤትና ከውጭ ውጭ ከመሆን እና ቤት ከመሆን የትኛው እወዳለሁ? ቤት ወ- አንቺስ እኔ ምወደው ቤት መሆን ነው። ምርጫዬ ቤት ነው። ጉዳይ ከሌለኝ ውጭ ዝንብ መውጣት አልፈልግም። ጉዳይ ካለኝ እንጂ ጉዳይ ከሌለ ቤት ነው ምርጫዬ ሊሆን የሚችለው። እሺ፣ ከስልክና ከቲቪ እኔ ምርጫ ምንድን ነው? እሺ፣ በትክክል ተመልሰዋል። ከቲቪና ከስልክ ነው ምርጫዬ፣ ስልክ ነው። እሺ፣ ሌላ ምን ልበላችሁ? ከእንጀራ እና ከቆጮ? እሺ፣ ቆጮ ነው። እሺ ሌላ ምን ልጠይቃችሁ? ሌላኛው ጥያቄ ደግሞ ምን ልጠይቃቸው? ሌላ እሺ፣ እህቶቼ አንቺ ከእናንተማ ማንንም አላስበልጥም፣ ከእናንተ ማንንም አላወዳደርም። እሺ፣ እናንተ ጠይቁኝ። ትምህርት ቤት መሄድ ነው የምንወደው? ትምህርት ቤት አለመሄድ ነው የሚወዱት። ግን ትምህርት አስፈላጊ ነው። መማር አለባችሁ። እ አንቺ ራመስ አምሬ ከእናንተ ስልክ ይሻላቸው አላቃቸውም ማለት ነው እሺ የእነሱ ምርጫ ቲቪ ነው ስልክ ቢሆን ይሻላል እሺ ጠይቁኝ እሺ እኛ ቁራም ቤትን እንወዳለን ወይ

ከቤት ካለ በጠቅላላ ሰው አንደኛ የምወደው ማንን ነው? ይሄው ወይ ወይ እ ጎልት እሺ። በምን አወቃችሁ? ወይም እንደምወደው እናት ማንም አትደራደርም። እሺ፣ አምሪያ ራህመት፣ ከቤታችን ካለ ሰው የምትወጁ የመጀመሪያ ሰው ይህም እና ከወንድሞችና ከእህቶች አንደኛ የምትወጁ ማን ነው? አንቺ ከሴቶች ታድያ፣ ሳዳግ እንዳሰማችሁ እሺ አንቺ ከማን ከቤታች አትካ ህድ ከወንድሞች ከሁሉም አንደኛ? እኔም ደረጃ ስጡን። በቃ ደረጃ ስጡን። ግን እንደኔ እንደኔ ሀሳብ ማናችሁም እኔ አሁን ይህን የምትጠይቁኝ ማናችሁም ከማናችሁም አላበላለጥም። የግድ አበላልጭ ብባል ሳዳ ነች ግን አላበላልጥም። አሁን ሁላችሁንም ነው የምወደው፣ እኩል ነው የምወዳችሁ። ግን በተለይ ሳዳ ግዴታ ከሆነብኝ፣ ግዴታ ከሆነብኝ ሳዳ ልል ይችላሉ። ግዴታ ካልሆነ ግን ሁላችሁም በእኩል ደረጃ ነው እኛ እኔ እኮ ወዳችኋለሁ። ጀመር ነው ያላብላ ልጣችሁም ሁላችሁም በኩል ደረጃ ነው። እኔም ግን ሁላችሁ ነው ወዳች ግን አንድ ሰው አለ። እሷ ደግሞ ለምን ለምን ችግር የለውም። ችግር የለውም እነዛ የሚባል ነገር የለም። ማንም ከማንም አበላለጥ የለባችሁም። ሁላቸውም የእናታችሁ ልጆች ናቸው። ስለዚህ ሁላቸውም በኩል ደረጃ መውደድ አለባችሁ። አይ ካላችሁ ግን በቃ በራሳችሁ በውስጣችሁ እንጂ ለሰው ሌላ ሳሳልፋችሁ ይህን ከዚህ አበላለጥ ይወዳለው ማለት የለባችሁ። እሺ፣ እሺ። ወደ ሌላኛው ደሞ ጥያቄ ስንሄድ ከዚህ ቤት ከሁላችንም እሳት አደጋ ተነሳ ተባለ፣ ሁላችንም እዚህ ቤት ውስጥ ነን ማለት ነው። ማንን ቀድማችሁ አንዱ የማውጣት እድል ቢኖራችሁ ማንን ከቤት እዚህ ቤት ውስጥ አላህ ያድርገው እና እሳት አደጋ ደረሰ ይባል፣ በዚህ እሳት አደጋ ውስጥ አንድ ሰው ነጥላችሁ አውጡ ብትባሉ ማንን ነጥላችሁ ታወጣላችሁ? ሁላችሁም ሁላችሁም ነው የማውጣው አንድ ሰው ግዴታ አንድ ሰው መምረጥ አለባት። ሁላቸውም ቢሆን ብቻ ሁላቸውም ጓደኛ ብታወጪ ነበር። ካልሆነ ግን አንድ ሰው ከተባለ ወይውን። እሺ ከዚህ በፊት ከህይወት ካጣችኋቸው ሰዎች የመመለስ እድል ቢኖራችሁ ከምታቋቸው ሰዎች ማንን ወደዚህ ምድር ትመልሱ ነበር? ከዚህ በት የሞት የሞት ሰው አታውቁም። አባታችን አላህ ይዘንለትና፣ እሺ ሌላ ደግሞ ምን ልጠይቃቸው? እሺ በጣም የምትወዷቸው ጓደኞቻችሁ ከዚህ ከትምህርት ቤት ነው? ከትምህርት ቤት ከትምህርት ቤት አንድ የምትወዷቸው ሰዎች አንድ መሪያም እና

እነሱ እነሃናን እኮ አዩና ላሰሚ እነሃናን እዚ አዩናል። በዛ ነው። እሺ ውድ ቤተሰቦች ሰብስክራይብ ላይክ ማድረግ በፍፁም እንዳይረሳ፣ ላይክ አድርጉን። እሺ ወደ ሌላኛው ጥያቄ ስንሄድ ደግሞ ሌላኛው ጥያቄ ምትወዱት፣ እሺ አንድ ግጥም፣ ምትወዱት አንድ ግጥም እኔ አለኝ። እሺ

ባክን ቤት ተኝቼ ባቄላ ስበላ ባቄላ ስበላ፣ ትዝ ትዝ ይለኛል አበበ ብቂላ አበበ ብቂላ። አውሮፕላን መጣ እየገሰገሰ እየገሰገሰ፣ እኛ ሰፈር ሲደርስ ጎማው ተነፈሰ ጎማው ተነፈሰ። የጎማው ጭማቂ አትጨማለቂ አትጨማለቂ፣ እኛ ቤት ስትገቢ ጫማሽን አውልቂ ጫማሽን አውልቂ፣ ከኛ ቤት ስትወጪ ጫማሽን ልበሽ ጫማሽን ልበሽ። አለቀ፣ ይበቃላል። እሺ ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁን ከልብ እና እናመሰግናለን። ላይክ ማድረጋችሁ በፍፁም እንዳይረሳ። ቻው ቻው።